ጤና ይስጥልን የተወደዳችሁ ተመልካቾች፣ እንደምናላችሁ። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናምባቸው አብሬያችሁ ቆያለሁ። ሀገራዊ ሁኔታን ከአካባቢው እውነታዎች ጋር በማሰናሰል ሁለንተናዊ ብልጽግናን የሚያመጣ መሪ መፍጠር እንደሚገባ ተገለጸ። በመደመር መንግስት እይታ የዘርፎችን መርታ በሚል መሪ መልእክት ለደቡብ ወሎ ዞን መካከለኛ መሪዎች በደሴ ከተማ ስልጠና እየተሰጠ ነው። አሊ መር በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት በዞኑ ከተለያዩ ወረዳዎችና ከተማ አስተዳደሮች ለተውጣጡ መካከለኛ መሪዎች የሚሰጠው ሶስተኛ ዙር ስልጠና በደሴ ከተማ ተጀምሯል። ፓርቲው በየደረጃው ለሚገኙ መሪዎች ስልጠና በመስጠት የአስተሳሰብ እምርታ ለማምጣት እየሰራ መሆኑን በስልጠናው መልእክት ያስተላለፉት የደቡብ ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ ዳኘው ተናግረዋል። የመጀመሪያውና በአንክሮት የምንወስደው የፓርቲያችንን የመካከለኛ አመራሮች እንደ ጥቅል ያለንን የፖለቲካ ራዕይ ከተግባራዊ የትኩረት ዘርፍ አመራሮች ጋር ከክህሎት ጋር እንዲያስተሳስሩ የማድረግ ጉዳይ ቅድሚያ ለሰጠናቸው ለእነዚህ ዘርፎች ማሳካት የሁላችንም አመራር የጋራ ግንዛቤ ማሳደግ ሁለተኛው ነው። በሦስተኛ ደረጃ የብልጽግና ጉዟችንን በክህሎት ተኮር አመራር ማፋጠን የሚያስችል አቅም መገንባት ታሳቢ ያደረገ ዓላማ ከስልጠናው መጠናቀቅ በኋላ መካከለኛ መሪዎች ሀገራዊ ሁኔታን ከአካባቢያዊ እውነታዎች ጋር ማሰናሰል የፓርቲውን የፖለቲካ ራዕይ ከክህሎት ጋር በማስተሳሰር ሁለንተናዊ ብልጽግናን እውን የሚያደርጉ ብሎም በድምር ውጤት ሀገር የሚያሻግሩ ጠንካራ መሪዎች ሊሆኑ እንደሚገባ አቶ ተስፋ አስረድተዋል። የፓርቲያችንን የፖለቲካ ሀሳቢዎችና መሪዎች ከተግባራዊ የሀገራዊ እቅድና የዘርፎች አመራር ጋር በማስተባበር እንዲሁም በማስተሳሰብ ሁሉም የፖለቲካ አመራር በጋራ ለቆምንለት ሀገራዊ ብልጽግና የማይተካ ሚና ያለው መሆኑን እንዲገነዘብ ማስቻል በሀገር በቀል የኢኮኖሚ ማሻሻያው ትኩረት የተሰጣቸው ዘርፎች ያመጡትን ለውጥ ተገንዝቦ በቀጣይ ሀገሪቱ ለምትደርስበት ሁለንተናዊ ብልጽግና መሪው የበኩሉን ድርሻ መወጣት እንዳለበትም አቶ ተስፋ አመላክተዋል። በሀገር በቀል የኢኮኖሚ ማሻሻያ ሪፎርሙ ትኩረት የተሰጣቸው ዘርፎች በሀገራችን የብልጽግና ጉዞ ላይ እያመጡ ያሉትን ምርታዎች በአግባቡ የጋራ ግንዛቤ በመያዝ የለየናቸውን ብዝሃ ዘርፍ ተልእኮቻችን በክህሎች በተግባር አጠናቸው እነሱን ፕራክቲካል በማድረግ መሻገር ካልቻሉ በቀር በወገሻ አመራር የምናሻግረውና የምንደርሰው ሁለንተናዊ ብልጽግና ሊኖር አይገባም ብሎ ያምናል ፓርቲያችን ብልጽግና ፓርቲ ለሀገራዊ ስብራቶች ዘላቂ መፍትሔ ለማስቀመጥ እየሰራ መሆኑን የጠቆሙት አቶ ተስፋ ዳኘው ለዚህ ግዙፍ ሀገራዊ ዕቅድ ስኬታማነት መካከለኛ መሪዎች በትኩረት ሊሰሩ እንደሚገባም አሳስበዋል። በዘመናት ሲንከባለል የመጣ የሀገረ መንግስት ሰርተን ያልቋጨነው ስብራት በመጠገንና የተቋማት ድቀትን በማከም እየራሳቸው ያላቸውን ተሻጋሪ አሻራ በየዘርፉ ካሉ ተልኮዎች ጋር በትስስር በማሳየት ሁሉም ዘርፎች በሁሉም አመራራችን በተናጠል የሚወጣው ተልኮ ከሀገረ መንግስት ግንባታና ከተቋም ግንባታ ጋር ያላቸውን ተዛምዶ ፈትሾ እንዲገነዘብና ለተግባራዊነቱ ርብር በዘላቂነት በተሟላ አግባብ በሁላችንም ርብርብና በምሉዕ እይታቸውና ፍኖተ ካርታቸው ከከወን እውነተኛ ሁለንተና ብልጽግና ማረጋገጥ እንችላለን። ስልጠናው ከህዳር 25 2018 እስከ ታህሳስ 2 2018 ድረስ እንደሚቆይም ተመላክተዋል። የአገልጋይነት መንፈስ የተላበሰ መሪ መፍጠር ከጊዜ ወደ ጊዜ እየተሻሻለ መምጣቱን በብልጽግና ፓርቲ የደሴ ቅርንጫፍ ጽህፈት ቤት ገለጸ። ፓርቲው ለመካከለኛ ደረጃ አመራሮች ሀገራዊና ቀጠናዊ ጉዳዮችን መረዳት የሚያስችል የአቅም ግንባታ ስልጠና እየሰጠ ነው። ሳላዲን ሰይድ ተጨማሪ ዘገባ አለው። በደሴ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ ሶስተኛ ዙር የመካከለኛ አመራሮች ስልጠና እየሰጠነዋል። ስልጠናው ተግባራዊ ለውጥ ለማምጣት ያለመ መሆኑን በብልጽግና ፓርቲ የደሴ ከተማ ቅርንጫፍ ጽህፈት ቤት ኃላፊ አሸናፊ አለማየሁ ተናግረዋል። አመራራችን ንድፈ ሀሳባዊ የሆኑ ጭብጦችን እያገኘ መሄዱና ከነባሪያ ሁኔታ ጋር እያስተሳሰረ መምራቱ አቅም እየፈጠረለት እንዳለ እናምናለን እንደ ፓርቲና ይሄ መወሰድ አለበት። አሁንም የዚሁን አካል የዚሁ ስንቅ የሆነ ተልእኮው ነው የሚኖረው ማለት ነው። በቀጣይ ሀገሪቱ ካቀደችው የእድገት ደረጃ እንድትደርስ አመራሩ ሁለንተናዊ ግንዛቤ ሊኖረው እንደሚገባ ነው አቶ አሸናፊ የጠቆሙት። ካስቀመጥናቸው ትልሞች አንጻር መላ መዋቅራችን በእውቀትና በግንዛቤ ላይ የተመሰረተ የተልእኮ አፈጣጸም ሲኖረው ነው ማሳካት የሚቻለው። የኢኮኖሚ እድገትን ለማረጋገጥ ፓርቲያችን ብልጽግና የድብር ማዕከላት ብሎ ያስቀመጣቸው ዘርፎች አሉ። ዘርፎችን በሚፈለገው አግባብ ለማሳካት የአመራሩ ሚና ምን መሆን አለበት የሚለውን እሳቤ አመራራችን ተገንዝቦ ስንቅ አድርጎ ይዞ ሲረባረብ የሚፈለገው ግብ ይመጣል ተብሎ ይታሰባል። ማህበረሰቡ የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎችን በተዋረድ መመለስ እንደሚገባ አጽንዖት የሰጡት አቶ አሸናፊ ተቋማት ቀልጣፋ አገልግሎት እንዲሰጡ አመራሮች የድርሻቸውን ሊወጡና ጠንካራ አፈጻጸሞችን ሊያስቀጥሉ እንደሚገባም አመላክተዋል። ለየትኛውም ሞጋጅ ተገልጋይ ተገቢውን መልስ የሚሰጥ ሰልፍ ዲሲፕሊን የሆነ ፓርቲንና ሕዝብን ሀገርን ማስቀደም አለብኝ ብሎ የሚያምን አመራር ከማዘጋጀት አንጻር ከአመት ዓመት ከፍተኛ ለውጦች አሉ፣ መሻሻሎች አሉ። ይሄ በንድፈ ሀሳብና በተግባር ያለፈ አመራር ውጤት ነው። ስልጠናው ለተከታታይ ስምንት ቀናት እንደሚሰጥም ተገልጿል። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ ለወልዲያ ከተማ አስተዳደር መካከለኛ አመራሮች የአቅም ግንባታ ስልጠና እየተሰጠ ነው። በስልጠናው የህብረተሰቡን የልማትና መልካም አስተዳደር ችግሮች መፍታት የሚችል አመራር ለመፍጠር ታሳቢ ተደርጓል። ካሳሁን አይለምካል በመደመር መንግስት እይታ የዘርፎችን ምርታ በሚል መሪ ሀሳብ የወልዲያ ከተማ አስተዳደር የክፍለ ከተማና የቀበሌ የስራ ኃላፊዎች ስልጠና ተጀምረዋል። ስልጠናው የከተማዋንና የኢትዮጵያን ሁለንትና እድገት ለማሳለጥ የሚያስችል መሆኑ ተገልጸዋል። ከስልጠናው ማግስት የህብረተሰቡን ችግር በመቅረፍ የወልዲያ ከተማን ገጽታ ለመቀየር እንደሚሰሩ የስልጠናው ተሳታፊዎች ነግረውናል። ምን ያህል ደረጃ ላይ እንዳለን ራሳችንን የምንፈትሽበት ነውና ከስልጠናው በኋላ ተመልሰን መሬት ላይ ወርደን የምንሰራው ስራ ደግሞ ከተማችንን የምንቀይርበትን ስራ እንሰራለን ብዬ ነው የማምነው። እንደኔ ከስልጠና በኋላ ከማስተዳደር ችግር ሊሆን ይችላል። ስለዚህ የተለያዩ እንትኖች ወደታች አውርደ መልስ መመለስ የምትችልበት ሂደቶች እዛ ሰንሰለቶች ስላስቀመጠበት በዛ መሰረት ላይ ችግሮች ይፈጣሉ። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አስናቀች ኃይሌ አመራሮችን የማሰልጠንና የመፈጸም ብቃት የጎደላቸውን የመለየት ተግባር ይቀጥላል ብለዋል። ፓርቲያችን ባስቀመጠው ግብ መሰረት አመራሮችን ማሰልጠን፣ ማብቃት፣ መከታተል፣ መደገፍ ከዛም ባሻገር ደግሞ ችግር ያለበትን መለየትና ለሚመለከተውን ስምሪት መስጠት የፓርቲው አንዱ ተልዕኮ ነው። ስልጠናው እጅግ አስፈላጊ የአካባቢያችንን ችግር የሚፈታ የሕዝባችንን ተጠቃሚነት የሚያረጋግጥ መሬት ላይ መሰረት የሚጥል ስልጠና ነው ተብሎ ይወሰዳል። ይህንን ስልጠና በአግባቡ መከታተል በአግባቡ መያዝ እና ለህዝቡ የገባነውን ቃል መተግበር አግባብ ባለው መንገድ ስራ መስራት ይጠበቅብናል። የወልዲያ ከተማ አስተዳደር ምክትል ከንቲባ ንጉስ ዝናቡ ሰልጣኞች ራሳቸውን ለማብቃት ዝግጁ እንዲሆኑና አቅማቸውን በተግባር እንዲፈትሹ አሳስበዋል። በራሳችን ክትትል፣ በራሳችን ዝግጅነት፣ በራሳችን የመብቃት ፍላጎት ነው ልንበቃ የምንችለው ስለዚህ ይህን ስልጠና ከእስከዛሬ ዓመታቶች ኤክሴፕሽናል ስልጠና ነው ማለት ነው መለኪያው የስልጠና ይዘቱን የፈጸመበትና ከፈጸመበት በኋላ ብቁን ወጥቶ ተግባራቶችን በስኬት የሚገለጽበት መሆን አለበት ማለት ነው። በወልዲያ ከተማ እየተካሄደ ያለው ስልጠና ለዘጠኝ ቀናት የሚቆይ መሆኑ ተመላክቷል። የክልሉን የሀያ አምስት ዓመት የልማት አሻጋሪ እቅድ እንዲሳካ የአመራሩን አቅም ለማጎልበት እየተሰራ መሆኑን የኦሮሞ ብሔረሰብ አስተዳደር አስታወቀ። በብሔረሰብ አስተዳደሩ ሰላምን በማረጋገጥ የተገኘውን ስኬት በልማት ለመድገም እንደሚሰራም ተገልጿል። የማሚ ኢብራሂም ዝርዝር አለው። የኦሮሞ ብሔረሰብ አስተዳደር በመደመር መንግስት እይታ የዘርፎችን እመርታ በሚል መሪ መልእክት ለወረዳና ከተማ አስተዳደር የስራ ኃላፊዎች ስልጠና መስጠት ጀምሯል። የኦሮሞ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አህመድ ሁሴን በ2017 በጀት ዓመት በብሔረሰብ አስተዳደሩ የአመራሩን አቅም ለማጎልበት ትኩረት ተደርጎ ሲሰራ እንደነበር ገልጸዋል። እስካሁን እየተሰጡ የመጡ ስልጠናዎች ያመጡት ለውጥ፣ ያሳኩት ግብ መነሻ በማድረግ የቀጣውን ወቅቱ የሚፈልገውን እና የዞኑን የመልማት ጥያቄ ሊመልስ የሚችል አቅም ይገነቡበታል። አሁን በዞናችን ያገኘ ነው አንጻራዊ ሰላም ያመጣው የዚህ የአመራር አቅም መሻሻል ነው። ከጊዜ ወደ ጊዜ በመጣው ቅንጅት ነው፣ አንድነት ነው፣ ወንድማማችነት እሳቤን በውስጥ በማዳበር ነው ሰላምን ልናመጣ ይቻል ነው። የዚህ ስልጠና ግቡ ሁለተኛ ግቡ ይሄ ነው። በተያዘው በጀት ዓመትም የአመራሩን አቅም በማጎልበት የሕዝብን ጥያቄዎች ለመመለስ እንዲቻል ስልጠና መሰጠት መጀመሩን ጠቅሰዋል። በሰላሙ ያመጣናቸውን ስኬቶች በልማቱ መድገም አለብን የሚለውን ግብ ይዘን የሕዝብን ጥያቄ ለመመለስ አሰራሮችን ለማዘመን የዘርፎችን ምርታ በተደራጀና በተቀናጀ መልኩ መምራት የሚችል አመራር ያስፈልጋል ተብሎ ነው እያሰላጠናለ ነው። እንዲሁም ደግሞ ለሀገራዊ ስኬቱ አቅም ሊሆን የሚችል ሀሳብ የሚመነጭበት ውይይት እንደሚካሄድም ታስፋለን። በ2018 በጀት ዓመት የብሔረሰቡ አስተዳደሩ መንግስት አሻጋሪ የልማትና የመልካም አስተዳደር እቅዶችን አዘጋጅቶ ወደ ሥራ መግባቱን ጠቅሰው የተያዘውን እቅድ ለማሳካት የአመራሩን አቅም ማሳደግ ላይ ትኩረት ተደርጎ እየተሰራ ነው ብለዋል። በየደረጃው በየተቋሙ ታቅዷል። ይህን እቅድ የሚያሳካበት አቅም ደግሞ በዚህ ስልጠና ዳብሮ ይወጣል ብለን ስለምናስብ ይህ ስልጠና ሀገራዊ ለውጦችን ታሳቢ ያደረገ አካባቢያችን ደግሞ ምን ይመስላል፣ እኔ የምመራውን የምሰጥበት አመራር ምን ያክል ውጤታማ ነው የሚለውን ትርጉም ስለሚሰጥ በቁጭት ወደ ተግባር ገብቶ ለውጥ ያመጣል ብለን እናስባለን። አሰራሮችን በማዘመንና ተጠያቂነትን በማስፈን ሙስናን መከላከል እንደሚገባ ተገለጸ። ትውልድን በስነ ምግባር፣ ተቋምን በአሰራር በሚል መሪ ሀሳብ ሃያ ሁለተኛው ዓለም አቀፍ የጸረ ሙስና ቀን በወሎ ዩኒቨርሲቲ ተከብሯል። ሀያት መኮንን ሙስና የአንድን ሀገር ማህበራዊ ኢኮኖሚያዊና ፖለቲካዊ እድገት የሚገታ ተግባር ነው። ሀያ ሁለተኛው የዓለም የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ ወሎ ዩኒቨርሲቲ ከተማሪዎችና ከሰራተኞቹ ጋር አክብረዋል። የእድገት ጸር የሆነውን ሙስና ለማስወገድ ትውልዱ ላይ መሰራት እንዳለበት ተማሪዎች ተናግረዋል። ለወደፊት ጄኔሬሽን እየተተካ ነው የሚሄደው አሁን በጣም ኮራፕትድ የሆነ አካባቢ ከሆነ ኢንቫይሮንመንቱ በጣም ኮራፍት ነው ከሆነ ይህንን መንግስት ሊያስቆመው ይችላል። ቀጣይነቱን ግን የሚያረጋግጠው በትውልዱ ነው። ስለዚህ ትውልዱ ላይ በደንብ ከተሰራ የሚቀጥለው ጄኔሬሽን ከኮራፕሽን ነጻ ይሆናል ብዬ አስባለሁ። የሙስናን ማስወገድ ያለብኝ ከኔ ነው ብዬ ነው ማስበው እኔ መስራት ሲጀምር ቀጣይ ቤተሰቦቼ ጋር ከዛ ለህዝብ ተደራሽነት መሆን እችላለሁ። ሙስናን የሚጠየፍ እና በስነ ምግባር የታነጸ ትውልድ ለመፍጠር እየተሰራ መሆኑን የዩኒቨርስቲው የስነ ምግባር መከታተያ ስራ አስፈጻሚ ወላንሳ ተክሌ ተናግረዋል። ከስር ጀምረን ከቤተሰብ፣ ከትምህርት ቤት፣ ከተቋማት ላይ ባሉ ትውልድ ላይ ካልተሰራ ሙስና አስከፊ ደረጃ ላይ ይደርሳል የሚል እምነት ስላለን እንደ ዩኒቨርሲቲ በተማሪዎች ላይ ከፍተኛ የሆነ የስነ ምግባር ግንባታ እያካሄድን ነው የምንገኘው። ሙስናን ለማስወገድ የከፍተኛ ትምህርት ተቋማት ሚና የጎላ መሆኑን የገለጹት በወሎ ዩኒቨርሲቲ የኮምቦልቻ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር መላኩ ታመነ ዩኒቨርሲቲዎች ሊሰሯቸው ይገባል የሚሏቸውን ጉዳዮችም አንስተዋል። ግንዛቤ መፍጠር አንዱ ነው። አሰራርን ግልጽ ማድረግ ሁለተኛ ነው። ይህም ሆኖ ግን የሙስና ተገላጭነት ሊኖር ይችላል። ስለዚህ እንደ ከፍተኛ ትምህርት ተቋም የሚጠበቀው በዚህ ረገድ በማስረጃ የሚመጡ ነገሮችን ሲኖር ደግሞ ተጠያቂነት ማስፈን። ትውልድን በስነ ምግባር ከማነጽ ባለፈ የዩኒቨርሲቲውን አሰራሮች ወደ ዲጂታላይዜሽን በመቀየር ሙስናን ለማስወገድ እየተሰራ መሆኑን የወሎ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዚዳንት ዶክተር ብርሃን አስማሜ ገልጸዋል። አንደኛው የጸረ ሙስናና የአሰራሮችን ግርፈቶችን የምንቀንስባቸው ብለን የምናሰመው የዩኒቨርሲቲዎችን አሰራሮችን ዲጂታላይዝ ማድረግ ነው። ዲጂታላይዝ ስናደረግ ቀልጣፋ ሰርቪስ መስጠት ከሙስና ንክኪ ያላቸው ስራዎች ላይ ደግሞ በደንብ ዘመናዊ አድርገን ስራዎቻችንን በዲጂታል የሚያስረግና በቴክኖሎጂ ተጠቅመን ስራዎችን ቀልጣፋ የማድረግ ለከስተማሮቻችን ደግሞ ስራዎችን ከምንም ንክኪ ሁነው ቀልጣፋ አሰራር የመስጠት ስራ ነው የምንሰራው ማለት ነው። በሱም ላይ ደግሞ ሰፋ ያለ ስራ እየሰራ ነው የሚገኘው። አብዛኛው ስራዎቻችን ዲጂታላይዝ አድርገው ስራውን በተግባር እየተሰራ ነው የሚገኘው ማለት ነው። በእለቱም የዩኒቨርሲቲው ሰራተኞች የሀብት ምዝገባ አከናውነዋል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስላላችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ። ጤና ይስጥልን።